ሰላም ሰላም ውድና የተከበራችሁ በመላ ዓለም ያላችሁ ኢትዮጵያውያን፣ ኤርትራውያን ወዳጁ ወገኖቼ እንኳን ሰላም መጣችሁ ወደ እኔ ቤት። እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ በስራችሁ ስኬታማ ሆኑ። ያላገባችሁ ፈርሀ እግዚአብሔር ያደረበት ትዳር ይሁንላችሁ። ያገባችሁ ፈረሃ እግዚአብሔር ያደረበት ዳር ይሁንላችሁ፣ በልጅ ተባረኩ። ኢትዮጵያውያን ኤርትራውያን ወዳጅ ወገኖቼ በመላው ዓለም ያላችሁ ቤተሰቦቼ ዛሬ እንግዲህ ይዤላችሁ የመጣሁትኝ በቆሎ ዱቄትና እንደተለመደው ፊቴን በሳምንት ያው ሩዝ እና የበቆሎ ዱቄት ጠቀማለሁ ማለት ነው ሩዝና የበቆሎ ዱቄት እጠቀማለሁኝ። እንግዲህ ክፉ አይንታችሁ የማታ እንጀራ ይስጣችሁ። ባስባችሁበት ድረሱ። ከፈለጋችሁ ማር ማድረግ ትችላላችሁ። እኔ ግን ማር አላረግም ማለት ነው። በቆሎና እንትኑን እርጎውን ብቻ ነው፣ የበቆሎ ዱቄትና እርጎውን ብቻ ነው። እሩዝም ከተጠቀምኩ ደግሞ እንደዛ ማለት ነው ጠቀማለሁኝ ሌላ ነገር አይደለም። በጣም ፊቴ ለውጥ ስላለው ስላየሁበት ለውጡን በጣም እንትን እያልኩ ነው። ውድ እና የተከበራችሁ ቤተሰቦቼ የምስራቅ ልኑር ለልጆቼ ቤተሰቦች እንግዲህ በቆሎ ዱቄትና የእርጎን ለፊቴ ዛሬ የምጠቀመው ይሄንን ማስክ ነው። አንድ ጋር ዋህዴ ላሳያችሁ። በራችሁ ቤተሰቦቼ እንግዲህ ይሄው የበቆሎ ዱቄትና እርጎ ነው የተጠቀምኩት ዛሬ ለፊቴ ማለት ነው። ተጠቀሙ። ዱቄቱ ቡን ይላል። ተጠቀሙ። እርጎ በጣም ለፊት በጣም ጥሩ ነው። ፎፋ ያደርጋል፣ ሞርችራይዝ ያደርጋል። ለደረቅ ፊትም ለርጥብ ፊትም ይሆናል። እርጎ ማለት ነው። የበቆሎ ዱቄት በነገራችን ላይ በጣም የተመቸኝ እኔ ፊቴ በጣም ማዳት አለብኝ ግን በጉር የለብኝም ማዲያትና ማዲያት እና ጥቁር ነው ፊቴ በጣም የሆነ በሳት የተጠበሰ ነገር አለ አይደለ ከማዲያትም አልፎ እየተጎዳ አሁን ፈታ እያለ ነው ፈታ እያለ ነው እንደዚህ እጠቀማለሁ አዲስ የሆናችሁ ሰብስክራይብ በማድረግ አግዙኝ እስኪ በማሪያም ነባሮቹ ደግሞ ላይክ በማድረግ አግዙኝ ቪዲዮውን ጀምሩት ነባሮቹ ማለት ነው ቪዲዮ ይወድቋል። በእርግጥ አልገባም እንደ ድሮ እንደዚህ ምርጥ ብዬ እኔም አልገባበትም። ስልክ ይዤ ስለማልገባ ማለት ነው። ያው እንግዲህ እንደ ልቤ ስልክ ስለማልይዝ ብዙም አልገባም። ኦንላይን አልሆንም። ቪዲዮ ደግሞ እንትኑ ደግሞ ቻናሉ ኢትዮጵያ ስለሆነ ነው መሰለኝ። ኢትዮጵያ አሉት እየሰሩ ነው። የእኔ ብቻ ለምን እንደወደቀ አላውቅም። ሰዎች እንዳይመጡብኝ የበቆሎ ዱቄትና እርጎ ነው የተጠቀምኩትኝ። አፋችሁ እንዳይገባ አታስጠብቁት። እንግዲህ አይኔ ማለት ተቀሙ ወጪውም ነው ማለት ወደ ራሴ እንትን አላልኩትም። በጣም ቆንጆ ነው። ፏ ነው የሚያደርገው። ብታዩ በስማም እንዲ። ለምንድን ነው ስንት ብር እኮ አውጥተው ነው እነሱ ክሬም ከእርጎ፣ ከእንቁላል፣ ከእንደዚህ ከእንደዚህ ነው የሚገዛው ሌላ ነገር አይደለም። ከዛ በልብስ ሳሙናችን ሽትፍ አድርገን አርገን እንታጠባታለን። ቆንጆ ነው የሚሆነው። ውድና የተከበራችሁ ቤተሰቦቼ ክፉ አይንካችሁ፣ ያሰባችሁበት ድረሱ፣ የማታ እንጀራ ይስጣችሁ ከክፉ ነገር ሁሉ እመቤቴ ማርያም መድኃኒዓለም ይጠብቃችሁ። መንገድ እዚህ ውሾች እያዩኝ ይቺ ሴትዮ ምን እየሆነች ነው እያሉ ሸሸት ይሉኛል። እዚህ ሲያዩ ሴትዬ እንዳትመጣብኝ አንድ ቀን ነው መጣብኝ እንደዚህ ወኝ ልብ አላለችኝም ግን፣ ሌላ ሰው አብሮ ስላለ አብሮ ያለው ሰው ወይ ምንድን ነው ምንድን ነው ቆንጆ ልትሆን ነው? በእኛ ቤት እኛ ደግሞ ደሞዝ እየከፈልን ይላሉ። ጦጣ በስዬ እኔ ለታየሁትኝ። እና ውድ እና የተከበራችሁ ቤተሰቦቼ የበቆሎ ዱቄትና እርጎ በጣም ቆንጆ ነው። ፊታችሁን አንድ ነገር ስትቀቡ ቆጥቆጥ ሲያደርጋችሁ ቶሎ ታጠቡት። ለምን? ለሰውነታችሁ ለዓይናችሁም ሆነ ለፊታችሁ ለቆዳችሁ አልተስማማም ማለት ነው ከፈለጋችሁ ደግሞ እንዲህ እጃችሁን ተጠቅማችሁ መጀመሪያ ሞክራችሁ ወደ ፊታችሁ ተጠቀሙ ማለት ነው እኔ አሁን በቆሎ ዱቄት እና የሩዝ ዱቄት በጣም ነው የተመቸኝ እሬት ይመቸኛል እንትን ተልባ ይመቸኛል የማይመቸኝ ነገር ቢኖር እንትን ነው ቲማቲም ቲማቲም ፏ ያረጋል ግን ፊቴን ያደርገዋል የኔ ፊት የደረቅ ፊት ነው ማለት ነው። እና ውድና የተከበራችሁ ቤተሰቦቼ አስማም ይህ ነገር ግን ያስፈራል። እንደዚህ የሆነ ሲታይ በጣም ነው የሚያስፈራው ማለት ነው። ለማንኛውም ብዙም አላስፈራም ማለት ነው። ሜካፕ ከመቀባት ፊታችንን ውበት እንደዚህ መጠቀም እንችላለን። አዲስ የሆናችሁ እስኪ ሰብስክራይብ አርጉ፣ ነባሮች ደግሞ ላይክ አድርጉና ቪዲዮውን ጀምሩት። ሼር እያረጋችሁ እያበረታታችሁኝ ስላለ እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ የማታ እንጀራ ይስጣችሁ፣ ያሰባችሁበት ድረሱ። መቤቴ ማርያም በስራችሁ ስኬታማ ታርጋችሁ። እኔ በጣም ዝም ብዬ ይሰራለሁ እንጂ ቻናልሽን አብዴት አድርጌ እያለ ሜሴጅ እየላከልኝ ነው። ምን አርጌ አብዴት ማድረግ እንዳለብኝ ግራ ገብቶኛል። ምን ችግርም እንደተፈጠረበት አላቅም። ሪዩስድ ኮሚኒቲ ጋይድላንስ አለው እንግዲህ ለሱ መጻጻፍ አለብኝ ወይ ምን አለብኝ ወይ የማውቀው ነገር የለም። ወደ ስ አመት ሊሞላው ነው በቃ። በነገራችን ላይ ይሄ ነገር ከተፈጠረ ቻናሉን አብዴት አርጌ ነው የሚለኝ ሜሴጅ የሚልክልኝ። እኔ እንግዲህ ስም ስለተቀያየረበት ይሁን አላቅም ሀገሩ ስለተቀየረበት ይሁን አላውቅም። መልሼ ወደዚህ ማድረግ ብቻ ግራ ገብቶኛል። ሰብስክራይብ በማድረግ ማግዙኝ፣ ላይክን በማድረግ ቪዲዮን ጀምሩት። እንግዲህ እናያለን። እንደዚህ አይነት ነገር ስለ እንደዚህ ስለምታውቁ እረስቸዋለሁ። እኔ ድሮ ስለማልከታ ድሮ እንጂ አሁን መጥ ብዬ ኢንተርኔት ላይ አልገባም ስልክ አልይዝም ማለት ነው። በነገራችን ላይ ቪዲዮ ለመስራት እንኳን ጊዜ የማይኖረን ጊዜ ይኖራል። እንደ አሁን በመሀል ገብቼ ነው እንጂ እና ውድና የተከበራችሁ ቤተሰቦቼ የምን ጭንቀት የምን ስትረስ የምን ብስጭት የምን አዘን እያልን ራሳችንን አከም ፏ ብትን እንበል ማለት ነው። በጊዜ ካላችሁ ማለት ነው አንድ ነገር አድርጋችሁ ቶሎ አትታጠቡት። ቢያንስ ወይ 30 ደቂቃ በቃ 15 ደቂቃ 20 ደቂቃ ያክል አድርጉት ፊታችሁ ላይ ማለት ነው። ለምን እንትን ትንሽ ደረቅ መጠጥ ይበል የምትፈልጉትን ደግሞ እንትን ቅባት ማለት ነው። ምናልባት ደረቅ ከሆነ ፊታችሁ ይደርቅብናል ካላችሁ የወይራ ዘይት ቅባት ቢኖራችሁ ብታረጉበት፣ የአልመንድ ወይልን ብታረጉበት ጥሩ ነው። እኔ ቅባት አላደረግም፣ ራሱን የቻለ ከታጠብ ወዲያ የምቀባው እንትን ስላለኝ ማለት ነው። ቅባት አለኝ። ይሄ ግን ወዲያው ነው የሚደርቀው በነገራችን ላይ እና ተጠቀሙ በጣም ጥሩ ነው። ራሳችሁን ጠብቁ። የምን ጭንቀት የምን እንትን ክርስቲያን ወገኖቼ እንዴት ይዟችኋል ጾሙ? ሁሉ ሰላም ነው ወይ? እኔ ጋ ምንም አይልም። አለን አለን አለን እያልን ነው። ውሾቼ ምን ሆና ነው ሴትዮ ምንድን ነው ዛሬ ደግሞ እንደዚህ ጦጣ የመሰለችው እያሉኝ፣ ምን ሆና ነው፣ ምን ሆና ነው እያሉ እያዩኝ ነው ውሾቹ ጮሁና እንትናል ተመለ እና እንደዚህ ቆንጆ ነው። እንደዚህ ሽታ አርጉና ፊታችሁን እምር በሉ። የምን አባቱ ጭንቀት ማርያምን፣ ራሳችሁን ጠብቁና ውሻው ነው ውሻው ቦታው ነው። ይሄ ሶፋ ለአንቺ አይፈቀድልሽም ወይ የተወሰነ ለነሱ ነው። እና እመሩ እመሩ ውዶችዬ። ለገንዘብ ከምናወጣ ግን ለምንቀባው ነገር ሐኪም ጠይቀን ብንቀባ ጥሩ ነው። በነገራችን ላይ ባዝሊንም ጥሩ ነው፣ የደሃ መድኃኒት ነች። ግን ከባዝሊን ደግሞ የተሻለ በባዝሊን ምትክ የሚሆን ለፊት የሚሆን አታጡም ማለት ነው። ከፋርማሲ ሄዳችሁ ብትጠይቁ በትንሽ ብር በሁለት ዶላር ምናምን ትገዛላችሁ ማለት ነው። የእኔ ውዶች እስኪ እንግዲህ እኔ የበቆሎና እርጎን ውጤቱን ደግሞ ታጥበን እናየዋለን ማለት ነው። አንዳንዴ ቆንጆ ነው፣ ደረቅ እያለ ነው እናያለን። እኔ ፊቴ ጥቁር ነው፣ የሆነ በፊት የተጎዳ ቆዳ ስለሆነ እስኪ እንደዛ እያደረኩ እየተጠቀምኩኝ፣ እጄ ይቀላል ከፊቴ። እጄ ይቀላል፣ በነገራችን ላይ እጄ እና እግሬ ይቀላል ከፊቴ። ቆዳ ጥርት ያለ ነው፣ ምንም ነገር የለበትም፣ እጄ ማለት ነው። እና ፊት እንግዲህ ሁሉን ነገር የሚችለው ሆድ ውስጥ ያለውን ሲቃጠል ስንናደድ የሚወጣው ፊት ላይ ስለሆነ ነው። እስኪ ታጥቤው ደግሞ ፏ ብዬ መጣው ፏ ፏ ብዬ መጣውትኝ በጣም በጣም በጣም ጥሩ ነው። እርጎና እንትን ማለት ነው። እውነት እኔ አሁን በጣም ነበረ ቆዳ የተጎዳው በጣም አንድ ወቅት ትንሽ አሞኝ ነበረ ጨጓራ ከባድ የጨጓራ ችግር ታመሜ ነበር። ከባድ ከባድ ከባድ ከሚባለው በላይ በቀን ሰማንያ እግራም የጨጓራ ኪኒን ይወስድ ነበር፣ ጠዋትና ማታ ታዙልኝ። ከዛም ተጨማሪ ደግሞ ሌላም ማለት ነው። እና በጣም ፊቴን ተጎሳቅሎና ተበላሽቶ ነበረ። ከእድሜ ጋራም ተያይዞ የመጣም የመጨማደድ ነገር ነበረብኝ እውላችሁ ማርያምን ጥሩ ነው ተጠቀሙ። ነው እሱ እርጎ ሲገዙ አትጠጡ፣ እሺ ተጠቀሙ። ያ በቃ እንደዚህ ፈ ብለን በራሳችን ውበት እንዲ በቃ የምትጠቀሙት እንደሞ ቀባ ተጠቀሙ፣ ተቀቡኝ የራስ ያለኝ አሁን ሳሌ ነው መጥቼ ነው እዚህ ጋር ለካሜራ ስለበተቼ ነው። እና ውድ እና የተከበራችሁ ቤተሰቦቼ ብዙን ጊዜ ለራሳችን ጊዜ አንሰጥም። ሁል ጊዜ ለራሳችን ጊዜ መስጠት ራሳችንን ራሳችን ትማለት አለብን። ብዙ ነገሮች አይሞሉም፣ ነገሮች የሚሞሉ ነገር የሚሞሉ አይደሉም እና አንዳዴ ለሁላችንም ለራሳችን ጊዜ ሰተን ለውበታችን ራሳችንን የምንጠብቅ በትንሽ ነገር ባለን ነገር እኮ ነው። ቤት ውስጥ ኢትዮጵያም ሆነን እኮ ለነገሩ ቡና ሳንጠጣ እንውላለን ቡና ዱቄትና ትንሽዬ ውሃ በጥብጦ ሌላ ቢጠፋ ውሃና የቡና ዱቄት በጥብጦ መቀባት። በቃ እርጎ ገዝቶ ማለት ነው፣ ገንዘቡ ላይ ኖር ይችላል። በእርግጥ እርጎም ገዝቶ ደግሞ በሳምንት ወር ድረስ ፍሪጅ ውስጥ ሊቀመጥ ይችላል። በእርግጥ ኢትዮጵያ መብራት ይጠፋል። ሁለት ቀን ሶስት ቀን ቢጠፋም ችግር የለውም። ፍሪጅ ውስጥ ሳይከፈት ከተቀመጠ ፍሪጁ ሳይቀመጥ መብራት እስኪመጣ ድረስ ከተቀመጠ እንትን አይልም። አንዳንድ ፍሪጆች አያበላሹም ማለት ነው እና እንደዛ አይነት ነገሮችን ትንሽ እየበጥበጥ አድርገን ለራሳችን ለውበታችን ብንጠቀም በጣም ጥሩ ነው። ብዙን ጊዜ እንደ ቦቶክስ ምናምን ምናምን ሰርጀር የሚያሰሩም ሰዎች አሉ። ከዛ ይልቅ ግን የራስን ውበት መጠበቅ ጥሩ ነው። ያሁን ይኸው የ46 ዓመት አሮጊት አይመስለን ኩፋ ነው የምለው። ጸጉሬም ደግሞ እኔ ናቹራል ነው። በጣም በሚገርመው ሁኔታ በናቹራልነቴ መኖር እፈልጋለሁ። እግዚአብሔር ለንስሐ ሞት ያብቃኝ ለንሳሙ ያብቃኝ ለስጋ ደግሞ ያብቃኝ ብዬ የምመኝ እናት ነኝ። እና ናቹራሊ ወደዋለሁ፣ ግን ፊቴን ግን በተቻለ መጠን ማዲያት ስላለኝ፣ ይሄ ተጎዳ ጥቁርቁር ያለ ነገር ስላለኝ፣ በጣም እንደዚህ አይነት ነገር እየተቀባው ፈገግ እያለ ነው። ግን ያው ከእርጅና ጋር የሚመጣ ከእድሜ ጋር የሚመጣ ከእድሜ በፊትም የሚመጣ የቆዳ እንትን አለብኝ አንዳንድ ንሳጅ ምናምን ስለማላደርገው ነው። እናንተ በተቻላችሁ መጠን እንደዚህ ያደርጋችሁ ሳጅ እያደረጋችሁ ፊታችሁን በምትቀቡት ቅባት ማለት ነው። ሳልቀባ ነው። ይሄን ደግሞ እንደዚህ እንደዚህ፣ ይሄንንም እንደዚህ እንደዚህ ያደረጋችሁ ካሁኑ የመጨማደድ ነገር እንዳይኖርባችሁ እራሳችሁን ማከም ትችላላችሁ። ወጣቶች ይሄ ወጣቶች ካሁኑ ካሁኑ ይሄንን እንደዚህ ያደረጋችሁ ለዛውም አፍንጫም ደግሞ እንደ ኔጎራዳ ከሆናችሁ አፍንጫችሁ ሰልከን ትጥልላችኋል። ይህን ይመስላል እንግዲህ። አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነበረች ደግሞ ላይክ በማድረግም ሺርን በማድረግ እያገዛችን ስለሆነ እግዚአብሔር ያክብርልን። ክፉ አይንካችሁ፣ ያሰባችሁ በድረሱ የማጣ እንጀራ ይስጣችሁ፣ በስራችሁ ስኬታማ ሆኑ። ከክፉ ነገር ሁሉ እመቤቴ ማርያም ቸሩ መድሃን ያለም ይጠብቃችሁ ለሀገራችን ሰላም፣ ፍቅር አንድነትን ያድልልን። በሄዳችሁበት ሁሉም መቤቴ ማርያም ከፊታችሁ ትቅደም። አትጨነቁ፣ ጭንቀት በጣም ከባድ ነው። አትጨነቁ፣ አታስቡ፣ አትዘኑ። እግዚአብሔር ይመስገን በሉ፣ ጠዋትና ማታ እግዚአብሔር ይመስገን ችግራችሁን፣ ሚስጥራችሁን አናግሩት። የሚሰማ አምላክ አለን። እሱን ከተደገፍን እሱን ካመንን ጤነኛ እና መልካም ነገር እንዲኖረን ያደርግልናል። በየስራ ቦታችሁ ላይ ያልተስማማችሁ፣ በየስራችሁ ላይ ችግር የደረሰባችሁ፣ በሁሉም ነገር እንትን ያላችሁ መቤቴ ማርያም ትድረስላችሁ ከችግራችሁ ችግራችሁን ትፍታላችሁ። ያሰባችሁበት ድረሱ። የማታ እንጀራ ይስጣችሁ። በስራችሁ ስኬታማ ሆኑ። የሀገራችንን ሰላም ፍቅር፣ አንድነትን ያድርግልን ያድርግልን ያድልልን የአባቶቻችን ጸሎት ቅዱሳን በረከት፣ ረዴት ከኛ ጋር ይደርብን። በሌላ ቪዲዮ መለስ ብዬ እስክመጣ ድረስ ቸር ሰንብቱ።